በተለያየ በሙዚቃ ስራዎች የምናውቀው ድምፃዊ ያሬድ ነጉ ፋሲካ በዓልን በተለየ መልኩና መነጋገሪያ በሆነ መንገድ ሲያከብር ታይቷል። ድምፃዊ ያሬድ ነጉ በዓሉን ያከበረበት መንገድ አንድ ቀና ልብ ያለው ሰው የሚያደርገው ድርጊት ከመሆኑም ባሻገር ድንቅና ያልተለመደም ሆኖ የተገኘ ነው። የመርካት ተዋራዳው በተለያየ ጊዜያት ሰውን በመርዳት ተግባር ሲሰማራ የምንመለከተው፣ በቅርቡ ዳታ የተሰኘ ለየት ያለ አዲስ አልበም ለሕዝብ ያደረሰው፣ ከሰይፉ ጋር ባደረገው ኢንተርቪውም በብዙዎቹ ዘንድ መነጋገሪያ ሆኖ የነበረው ለፋሲካ በዓል ብዙ አማራጮች እያሉት ምቾቱን ችላ ብሎ ወደ ቃሊቲ ማረሚያ ቤት በማቅናት ከህግ ታራሚዎች ጋር በዓሉን ማክበሩን ምርጫው አደረገ። ድምፃዊ ያሬድ ነጉ ለታራሚዎቹ የሙዚቃ ስራዎችን በሚያቀርብበት ሰዓት አንድ ልብ ሰባሪ ነገር ተፈጠረ ያሬድ ለህግ ታራሚዎች ተስፋ ለቆረጡት በአንድ በታጠረ ግቢ ውስጥ ብርሃን ለናፈቃቸው ለማጽናናትና ነገ አዲስ ቀን ነው ለማለት ሁሉም ያልፋል የቀን ጉዳይ ነው ለማለት ባዘጋጀው ፕሮግራም ላይ ስሜቱን የሚጎዳ ነገር ተመለከተ ክስተቷም ፍሬዎት ስለሺ ትባላለች ከአንድም ሶስት ተወዳጅ ስራዎች ያሏት አልበም ለመስራት በዝግጅት ላይ ነበረች በተለያዩ ባረብ ሀገራት ዱባይን ጀምሮ በክለብና የመድረክ ስራዎችን በመስራት ተወዳጅነትን ያተረፈች ብዙ ተስፋ የነበራት እንስት ድምፃዊት ፍሬውት ህፃን ልጅ አክፋ ከያሬድ መድረክ ፊት ለፊት ብቅ አለች። ባየው ነገር ያሬድ ስሜታዊ ሆነ። በአዲስ ስራ እንጂ በእስር ቤት አገኛታለሁ ብሎ ያልጠበቃት ፍሬ ከታራሚዎች መሃል የታራሚ ልብስ ለብሳ ሲመለከታት የሚያደርገው ጠፋው። ከህይወቷ በላይ ሙዚቃን እንደምትወድ ያውቃል። ማይክ አቀበላት፣ ወደ ናፈቃት መድረክም ጠራት። ፍሬና ማይክ ባልገመተችበት ሰዓትና ቦታ በጓደኞቿ ሴራ የህግ ታራሚ በሆነችበት አጋጣሚ ተሰጣት። የናፈቃትን መድረክ በያሬድ በኩል አግኝታ ጥሟን ስትወጣ አሳይታናለች። እስኪ የፍሬን የመድረክ ቪዲዮ ተመልክተን እንመለስ። ፍሬ የታሰረችበት ጉዳይ ህገወጥ ሰዎች ዝውውር ነው። ከመታሰሯን በስተጀርባ የጓደኞቿ እጅ እንዳለበት ስትናገር እንደነበረች ማስረጃዎቹ ሲዘዋወሩም ሰምተናል። ፍሬ ባለትዳርና የልጆች እናት ነች። ድምፃዊ ያሬድ ያደረገው ነገር ለፍሬ ምን ይዞ እንደሚመጣ ባናውቅም፣ ነፃ የመውጣትና የይቅርታ ወይንም የምህረት ጊዜ ሆኖላት ከምትወደው ሙያ ጋር የምትገናኝበት ዘመን እንዲሆን ምኞታችን እንደሆነ ግልጽ ነው። ከዚህ ጋር አያይዘን ልበ ቀናው ትሁቱና ርሁ የሆነው ድምፃዊ ያሬድ ነጉን ላሳየው መልካም ነገር ፈጣሪ ይክፈል። መልካምነት ለራስ ነው። ቀጥልበት። ሰው ከሰው ጋር እየተባላ ባለበት ሰዓት ብዙ ነገሮችን ትቶ ካለበት ከሚመቻው ከተደላደለ ላይፉ ከማረሚያ ቤት ከማይመች ቦታ ማረሚያ ቤት ካሉ ሰዎች ጋር አስታውሶ ከነሱ ጋር በዓልን ማክበር ማሰቡ አንድ ትልቅነትን የሚያሳይ ነው። ብዙ ጊዜ ትልቅ ቦታዎችን እንመኛለን እንጂ እንደዚህ አይነት ዝቃሉ ቦታዎችን ወርዶ የመስራት ልምድም ተመክሮም የለንም። ያሬድ ነጉ ግን ይህንን አድርጎ አሳይቶናል። በተለያየ ጊዜ እርዳታ ቦታዎች የምንመለከተው በጎፋ ሳትም ስዳማ ውስጥ ለተከሰተውም ወደዛ ወደዚህ ስል ስመላለስ የምናየው ድምፃዊ ያሬድ ነጉ ለብዙዎቹ ማሳያ ሊሆን ይችላል። እንደዚህ አይነት ተግባራትህ የምንሰማራ ቢሆን ብዙ ነገሮች መልካም ሊሆኑን እንደሚችል እናስባለን። ተወደዳችሁ ውድ የጃሾ ቤተሰቦች፣ ይህ መረጃና ቪዲዮ ከተመቻችሁ ቪዲዮን ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ ከዚህም በመቀጠል እንደዚህ አይነት ቪዲዮ እንድደርሳችሁ ደውል ምልክቷ ማብራቱን እንዳትረሱ እያልኩኝ እማበቃ ይሆናል። ይህ ጃሾ ሚዲያ ነው።